ሰላም ሰላም ውድና የተከበራችሁ በመላው አለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት እግዚአብሔር ያክብርልኝ ክፉ አይንካችሁ ያሰባችሁበት ድረሱ የማታ እንጀራ ይስጣችሁ በስራችሁ ስኬታማ ሆኑ ዘራችሁ ይባረክ እግዚአብሔር አምላክ በልጅ ይባርካችሁ ያላገባችሁ ፈሪሃ እግዚአብሔር ያደረበት ትዳር ይስጣችሁ። ያገባችሁ ፈሪሃ እግዚአብሔር ያደረበት ትዳር ይሁንላችሁ። ከክፉ ነገር ሁላ ቸሩ መዳን ያለ መቤት ማርያም ትጠብቃችሁ። ዛሬ ጀላችሁ የመጣሁት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ኑ፣ ነባሮቹ ላይክ አድርጉ። እኔ ለማታቆኝ ምስራቅ ልኖር ለልጆቼ ነኝ። ዛሬ ጀላቸው የመጣሁት የቲማቲም ጥቅሞች ነው። ቲማቲም የቆዳ ጥራትን ይጨምራል። ቲማቲም ከፍተኛ መጠን ያለው ጸረ ኦክሲዳንት ንጥረ ነገር ያለው ሲሆን ይህ ለቆዳ ጥራት ይረዳናል። ካንሰር ለመከላከል ይረዳናል። የተለያዩ ጥናቶች እንደሚያሳዩት ቲማቲም በሽንት ፊኛ ቱቦ ካንሰር፣ በትልቁ አንጀት ካንሰር እንዲሁም በጨጓራ ካንሰር የመያዝ ዕድላችንን ለመቀነስ የሚያስችል ሲሆን በተጨማሪም የሳንባ፣ አፍ፣ የጉሮሮ፣ የአንጀት እና የሌሎች የካንሰር አይነቶችን ቀድሞ የመከላከል ይከላከላል። በቲማቲም ውስጥ ያለው ሊኮፒን የተፈጥሯዊ አንቲኦክሲዳ ሲሆን የካንሰር ህዋሳቶችን እድገት ለማዘግየት ጉልህ ሚና አለው። ጠንካራ የአጥንት እንዲኖረን ይረዳናል። ከፍተኛ መጠን ያለው የካልሲየም እና የቫይታሚን ኬ መገኛ ነው። እነዚህ ንጥረ ነገሮች አጥንትም ሆነ የአጥንት ህዋሳቶችን ለማጠንከር እና አነስተኛ ጤና ጥገና ለማካሄድ በጣም አስፈላጊ ናቸው የልብ ችግርን ይከላከላል ቲማቲም በቫይታሚን ቢ እና ፖታሲየም የበለጸገ ነው ቲማቲም የልብ ችግርን ስትሮክን እና ከልብ ጋር ተያያዥ የሆኑ ለህይወታችን አስፈላጊ የሆኑ ችግሮችን ለመከላከል አላስፈላጊ የሆኑ ችግሮችን ለማከላከል ያስችለናል የኮሌስትሮል መጠንንና የደም ግፊትን ለመቀነስ አይነተኛ ሚና አላቸው ለጸጉር እድገት ጥንካሬ ይረዳል በውስጡ የሚገኘው ቫይታሚን ኤ ከጸጉር አንጸባራቂ እና ጠንካራ ለማድረግ ያግዘናል። ኩላሊት፣ የኩላሊትን በሽታ ይከላከላል። ቲማቲም ፍሬውን አውጥቶ መመገብ የኩላሊት ጠጠርን የመከሰትን እድሉን ይቀንስልናል። አይናችንን እይታ ይጨምራል። ቫይታሚን ኤ የአይን ጤናን ለማሻሻል አይነተኛ ሚና አለው። በተጨማሪም ቲማቲም መመገብ የምሽት መተዋወርን አይናችን ብላይ ብላይ ደንስን ለመከላከል ከምንመገባቸው ምግቦች አንዱ ነው። ቲማቲም ካሮሚያም በተባለው እጅግ ጠቃሚ ማዕድን የተሞላ ነው እና የደም ስኳርን መጠን ይቆጣጠራል። ቲማቲም ውስጥ ያለው ክሮሚያም የተባለ ንጥረ ነገር ለስኳር ህመምተኞች የደማቸውን የስኳር መጠን የተመጣጠነ እንዲሆን ያስችለዋል። ክብደት ለመቀነስ ይረዳል። ከመጠን ያለፈ ክብደት ለመቀነስና ለማስተካከል ይጠቅመናል። ቲማቲም አነስተኛና ቅባታማ መጠን እና የኮሌስትሮል የስብ ይዘቱን ዜሮ ሲሆን አንጻሩ ደግሞ ለሰውነታችን በጣም ጠቃሚ የሆነ የፋይበር የውሃ ይዘቱ ከፍተኛ ነው። ቲማቲም በጥሬውም ይሁን አብስለን ስንመገበው ስናዝወትረው የተስተካከለ የሰውነት አቋም እንዲኖረን ይረዳል። ውድ እና የተከበራችሁ ቤተሰቦቼ ዛሬ ስለ ቲማቲም ጥቅም ትንሽ ለኔ አንብቤው ደስ ካላይ ነገር ነው ላቸው የመጣሁት ይጠቅማችኋል ብዬ አስባለሁ። ለምን አንዳንዴ ይጠቅሙናል የማንላቸው በምግብ መልክም ሆነ በአንዳንዴ በእንትን ነገር የምናያቸው የሚጠቅሙን የማይመስሉን የሚጠቅሙ ጥሩ ጥቅም ያላቸው ምግብ አይነቶች አሉና ከሚባለው በላይ ማለት ነው። ብንጠቀማቸው እነዚህ ምግቦች ለእኛ ለጤናችንም ለብዙ ነገር ይጠቅሙናል። ቲማቲም ለውበት በጣም ጥሩ ነው። ጁሱን ጨምቆ ፊታችንን ብንቀባው እንደገና ደግሞ ብንመገበውም፣ ግን አንዳንዴ በጣም ጨጓራ ያለብን ሰዎች እኔ አልመክርም። ያሁን ብዙ ጊዜ ጨጓራ ስላለብኝ ቲማቲም ስበላ በጣም ጨጓራዬን ያመኛል። ለብዙ ጥቅም የምናገኝባቸው አሉ፣ ግን ተጎንዮሽ ህመም ካለን ግን ደግሞ የማይመቹን አሉ የሚያሳምሙ ማለት ነው። እኔ አሁን እጠቀማለሁ፣ እሞክረዋለሁኝ ሳየው፣ ግን የማይሆን ሲሆን በምግብ ውስጥም አድርጌ ስጨምሬ ስጠቀመው፣ እንደዚሁም በስበላው ጥሬውንም ቲማቲም በጣም እወዳለሁ። ውሃው በሱ ውሃ ፍትፍት አድርጌ መብላት በጣም ነው ወዶ እንደ ሰላጣ ተቆርጦ ቃሪያ ምናምን ተደርጎበት ከመወደው ምግብ እሱ ነው። እንደ ስልሱ በጣም እወደዋለሁ። ግን ጨጓሬን ከጊዜ ብዛት አሁን ጨጓሬ በጣም አይለኛ ጨጓራ ችግር ስላለብኝ ብዙም እንትን አይለኝም ማለት ነው። እና ተጠቀሙ። ግን ስትጠቀሙ የሚያሳማችሁ ከሆነ ተው። የሚያሳማችሁ ከሆነ ግን ብሉ ማለት ነው። ለፊት ግን በጣም ጠቀሜታ እንደሆነ እና ለፊቴ እጠቀመዋለሁ እኔ ለፊቴ በጣም ነው እንትን የሚለው ከሩስ ዱቄት ጋር አድርጌ በጣም ነው ስክራብ የምጠቀምበት ማለት ነው። የሮዝ ዱቄት ስክራብ ያደረግልኛል። ፊታችንንም ነጭ ያው ቆንጆ ጥርት ያለ ያደርገዋል። ቲማቲሙም ደግሞ የበለጠ ማለት ነው ለፊቱ በት ጥሩ ነው። ውድና የተከበራችሁ ቤተሰቦች እንግዲህ በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቪዲዮን ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ሆናችሁ ሰብስክራይብ በማድረግ አግዙኝ። ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ ያሰባችሁበት ድረሱ፣ እመቤቴ ማርያም ከክፉ ነገር ሁላ ተጠብቃችሁ ዘራችሁ ይባረግ ስራችሁ ሁሉ ላይ ተቃና፣ ያሰባችሁበት ያሰባችሁት ሁላ ህልማችሁ አህልማችሁ የሚፈታበት ይሆንላችሁ። የኔ ወዶች አይሆንም አይሳካም የተባላችሁት ይሳካላችሁ። ውድድ ነው ማረጋችሁ እግዚአብሔር ያክብርልኝ። መልካም ጊዜ